በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረው ጽንፈኛ ቡድን ላይ እርምጃ ተወሰደ። በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ቡድን መደምሰስ መቻሉን የሰንጠቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ ገልጧል። በጽንፈኛው ቡድን ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የጽንፈኛው ቡድን ሲደመሰ ጽንፈኛው ዘርፎ ሲጠቀምት የነበረ ተሽከርካሪ ሞተር ሳይክልና፣ የተለያዩ አይነት መሳሪያዎችን እንዲሁም የሕክምና ቁሳቁሶችን በቁጥጥር ስር አውሏል ብሏል መከላከያ በዘገበው በሌላ ዜና ክፍለ ጦሮች ሸኔ ሲጠቀምበት የነበረን የነፍስ ወከፍ መሳሪያ በቁጥጥር ስር አውለዋል ብሏል። የሪፐብሊኩ ጥበቃ ኃይል ክፍለ ጦር በምስራቅ ሸዋ ዞን ፈንታሌ ወረዳ በንቲና ሞጋሳ ቀበሌ አካባቢ ባደረገው ስምሪት አሸባሪው የሸኔ ቡድን ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር አውሏል ብሏል። በወረዳው ሲንቀሳቀስ የነበረው ሸኔ ክፍለ ጦሩ በተደጋጋሚ የሚወስድበትን እርምጃ መቋቋም ባለመቻሉ እድሜውን ለማራዘም ስልቱን ቀይሮ ፀጉሩን በመላጨትና ከሲቪል ማህበረሰብ ጋር በመመሳሰል የአካባቢውን ሰላም ለማደፍረስና ሴራ ለመፈጸም ቢሞክርም ከክፍለ ጦሩ እጅ ማምለጥ እንዳልቻለ የክፍለ ጦሩ ዋና አዛዥ ኮሎኔል ኢብራሂም ኤብሬን ተናግሯል። ሞተር ሳይክል የተለያዩ አይነት መሳሪያ እና ተተኳሽም በቁጥጥር ስር መውሏል ያሉት ኮኔል ኢብራሂም በአካባቢ የሚንቀሳቀሰውን አሸባሪ የሸኔ ቡድን እግር በእግር ተከታትሎ በመደምሰስ የአካባቢውን ሰላም ጸጥታ አስተማማኝ የማድረጉ ስራ ይቀጥላልም ብለዋል ሲል መከላከያ ዘግቧል። ከዚህ ጋር በተያያዘ በተመሳሳይ የምስራቅ ዕዝ ክፍለ ጦር ከዙ የፀጥታ ኃይል ጋር በመቀናጀት አሸባሪው የሸኔ ቡድን ላይ የተሰወሰደ ያለውን እርምጃ ጠናክሮ ቀጥሏል ብለዋል። በምዕራብ ሀረርጌና በአርሲ ዞን ተስማርቶ የሚገኘው የምስራቅ እዝ ሰራዊት ከዞኑ የጸጥታ ኃይል ጋር በመቀናጀት የሸኔ ቡድን በመደምሰስ ሰላሳ የቡድኑ አባላት ለሰራዊቱ እጅ እንዲሰጡም አድርጓል። 23ቱ ደግሞ የሸኔ አባላትን መማረክም ይችሏል። በአሸባሪው ሸኔ ላይ ቁሳዊና ሰብአዊ ክሳር በማድረግ በርካታ ነፍስ ወከብ መሳሪያዎችንና የምግብ ጀታዎችና ሌሎች ቁሶችን በቁጥጥር ስር መዋሉ መሆኑን የክፍለ ጦር ምክትል አዛዥ ሌትናል ኮሎኔል በቀሀኝ ከተማ ገልጧል ሲል መከላከያ ዘግቧል። ምራብ እዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላል ሲሉ ሜጀር ጀነራል አማረ ባህታ ተናገሩ። የምራብ እዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በዙ ስር የሚገኙ ኮሮች በተሰማሩባቸው ሁሉም የግዳጅ ቀጠናዎች በመገኘት የሰራዊቱን የግዳጅ አፈጻጸም በተመለከተ የመስክ ምልከታ አድርገዋል። ዋና አዛዡ በዚህን ወቅት ባደረጉት ንግግር ምራብ እዝ ኢትዮጵያን የማጽናት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላልም ብለዋል። ጀግኖች አባቶቻችን መስዋዕትነት ከፍለው የተከበረች ኢትዮጵያን አስረክበውናል ያሉት ሜጀር ጄኔራል አማራ ባህታ በአሁኑ ወቅት የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጥላቶቻችን ተናበው የተዳከመች ኢትዮጵያን ለመፍጠር የሚጠነሱትን ሴራ በማምከን የበለጸገችና ሉዓላዊ አንድነቷ የተከበረች ኢትዮጵያን ለትውልድ የማሻገር ኃላፊነት አለብን ሲሉ ገልጠዋል። ምዕራብ እዝ ከዚህ ቀደም ሀገራችንን እና ሕዝባችንን ከብተና የታደጉ በርካታ ድሎችን አስመዝግቧል ያሉት ዋና አዛዡ በአሁኑ ወቅትም የሰላም አማራጭ አንቀብልም ባሉት የአሸባሪው ሸኔና የጽንፈኛው ፋኖ ቡድኖችን በመደምሰስ የታሪካዊ ጠላቶቻችንን የጥፋት ሴራ እያመከነ ይገኛልም ነው ያሉት። ህዝባዊ አደራ ያነገባቸው የአገር ጋሻ እንደ መሆናችሁ መጠን በቀጣይም እንደ ከዚህ ቀደሙ ሁሉ ኢትዮጵያን ለማጽናት እና ለማሻገር እያደረጋችሁ ያላችሁትን የጀግንነት ተጋድሎና ድል አድራጊነት አጠናክራችሁ በማስቀጠል የሀገራችን ኢትዮጵያን ሕዳሴ እውን ማድረግ ይጠበቅባቸዋል ሲሉ በመስክ ምልከታው ለሰራዊቱ አባላት ገልጠዋል። ዓለምን እያስደመመ ያለው የኢትዮጵያ የእድገት ጉዞ ፈጽሞ አይደናቀፍም ያሉት ሜጀር ጀነራል አማረ ባህታ የጠላቶቻችን እኩይ ሴራ በተባበረ ክንዳችን መምከኗ አይቀሬ መሆኑን ተናግረዋል ሲል መከላከያ ነው የዘገበው። የመሰረርና የጸጥታ መዋቅር ቅንጅት በቀጠናው የህግ የበላይነት እንዲረጋገጥ አድርጓል። አለመከላከያ የሰሜን ምራበዝ ምክትል አዛዥ ሜጀር ጀነራል ዋኛው አለሜ ከሰሜን ምራበዝ ኮር ከፍተኛ አመራሮች ከወልቃይ ጠገድ ሰቱ መራ አመራሮችና የጸጥታ አካላት ጋር በሰላምና ህግ ማስከበር ጉዳዮች ዙሪያ ውይይት አድርጓል። ታሪካዊ ጠላቶቻችን እንደ ሀገር ሰላም እንዳይሰፍንና የህግ የበላይነት እንዳይረጋገጥ ያለማቋረጥ በተላላኪዎቻቸው ጥንኮሳይ የማድረግ የቆዩ ድርጊቶቻቸው ያልተቆጠቡ መሆኑን ያስረዱት ሜጀር ጀነራል ዋኘው አለሜ ህልማቸው ሳይሳካ በጀግኖች መክኗልን ብለዋል። ሰራዊቱ የህዝቡንና የሀገሩን ሰላምና ደህንነት የመጠበቅና የማጽናት ተልእኮው ትናንትንን በጀግንነት የተሻገረ ዛሬንም ወትሮ ዝግጁነት በጠንካራ መሰረት ገንብቶ ግዳጁን በብቃት እንዲወጣ ያስቻለ ስለመሆኑም አንስተዋል። በወልቃይት ጠገዴ ሰቲት ሁመራ ዞን አንጻራዊ ሰላም እንዲረጋገጥ ልማት እንዲፋጠን ህብረተሰቡ ከቦታ ቦታ ያለ ስጋት እንዲንቀሳቀስና የህግ በላይነት እንዲሰፍን ሰራዊቱ፣ የመስተዳድር አካላትና የጸጥታ መዋቅር ቅንጅት ውጤት እንደሆነም ገልጿል። በየደረጃው ያለው አመራርና የጸጥታ መዋቅር የቀጠናው ሰላም እንዲረጋገጥ በጥምረት የተሰራው ግንዛቤ የመፍጠር ተግባር ህብረተሰቡ ሰላሙ እንዲጠብቅና ህግ እንዲከበር ያስቻለ ነው ሲሉ የኮር ዋና አዛዥ ብርጋዴር ጀኔራል በላየልም ተናግሯል ብሏል። መከላከያ ሌላው ክፍለ ጦሩ በተሟላ ዝግጁነት ቁመና ላይ እንደሚገኝ ተገለጠ ሲል መከላከያ ዘግቧል። የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላኑና የእዝዙ ከፍተኛ አመራሮች በምዕራብ ሸዋ ዞን ሜታ ውልቂጤ ወረዳ በግዳጅ ላይ ተሰማርቶ የሚገኘውን ተራራው ክፍለ ጦር ዝግጁነትን አረጋግጧል። ዋና አዛዡ የዙ ሰራዊት እየወትሮ ዝግጁነትን የማረጋገጥ ስራዎች ላይ አተኩረን በመስራታችን በስነ ልቦና የጠነከረ በሞራሉ የዳበረ በማንኛውም ሁኔታ የማይበገር ግዳጅን በጀግነት በመፈጸም ሀገራዊ ተልኮውን በድል መወጣት የሚችል ሰራዊት መ መገንባት ችለናልም ነው ያሉት። ጸረ ሰላም ኃይሎችን ለመደምሰስና ዘላቂ ሰላምን ለማስፈን የሀገርን ልማት እድገት ለማፋጠን የክፍለ ጦሩ ተነሳሽነት ቁርጠኝነትና ዝግጁነት የሚደነቅ መሆኑን የገለጹት ጀኔራል መኮንኑ የሰራዊታችንን የአሸናፊነት ጉዞ በየጊዜው በማሳደግ በአነስተኛ ኪሳራ ድልን መጎናጸፍ እንደሚችልም አረጋግጠዋል። ለኮሩ ብሎም ለእዙ የግዳጅ ስኬት የተራራው ክፍለ ጦር አይነተኛ ሚና አለው ያሉት የኮሩ ዋና አዛዥ ብርጋድ ጀነራል ሀብታሙ ምህረቴ ኮሩ በኦሮሚያ ክልል በምዕራብ ሸዋ ዞን በሚገኙ ዞኖችና ወረዳዎች ተሰማርቶ የተሰጠውን ሀገራዊ ተልእኮ በብቃት ከመፈጸም በተጓዳኝ የክፍለ ጦሩ አባላት ወታደራዊ ቁመናቸውን የማጠንከር ስራ ላይ እንደሚያተኩሩም ገልጠዋል። የክፍለጦሩ ዋና አዛዥ ኮሎኔል ጸጋይ በርሄ በበኩላቸው ክፍለጦሩ ሰራዊት በርካታ ፈታኝ ሁኔታዎች ቢያጋጥሙትም ራሱን በዘመናዊ ትጥቅና በስነልቦና በመገንባት ለምንም ነገር ሳይበገር ከሌሎች አጋር ክፍሎች ጋር በመቀናጀት በወሰደው እርምጃው በርካታ አካባቢዎችን ከአሸባሪው ሸኔ ነፃ ማውጣት እንደቻለም ተናግሯል ብሏል። መከላከያ የኮማንዶ ክፍለ ጦር ያሰለጠናቸውን ሚኒሻዎችን ማስመረቁን ተናገረ። የኮማንዶ ክፍለ ጦር የአካባቢውን የጸጥታ ኃይል ለማጠናከር በሰሜን ሸዋ ዞን ሞጃና እና ወደራ ወረዳ ያሰለጠናቸውን አራተኛ ዙር ሚኒሻዎችን አስመርቋል። በምረቃ ዝግጅቱ ላይ የተገኙት የክፍለ ጦር ዋና አዛዥ ኮሌደ ሳዲቅ አህመድ መከላከያ ሰራዊት የአገሩን ሰላም በማረጋገጥ ለትውልድ የሚያስረክብ በመሆኑ እናንተ የዕለቱ ተመራቂዎችም አስፈላጊውን ዋና ከፍላችሁ የወረዳችሁን ሰላም በማረጋገጥ ጉልህ ሚናችሁን ልትወጡ ይገባልም ብሏል። የሀገሩን ሰላም በማረጋገጥ ለትውልድ የሚያስረክብ በመሆኑ እናንተ የዕለት ተመራቂዎች አስፈላጊውን ዋጋ ሁሉ ከፍላችሁ የወረዳችሁን ሰላም በማረጋገጥ ጉልህ ሚናችሁን ልትወጡ ይገባል ብሏል። በየጫካው የሚሽለከለከውን ጽንፈኛ ቡድን ወረዳው በራሱ አቅም መደምሰስ የሚያስችለውን ቁመና እንዲይዝ ክፍለጦሩ የወረዳውን የጸጥታ ኃይል በሙሉ አቅሙ እያደረጀ እንደሚገኝም አዛዡ ገልጧል። የሞጃና ወረዳ ወደራ ወረዳ አስተዳዳሪ አቶ የማነ ብርሃን ተስፋይ ክፍለ ጦሩ የወረዳውን የጸጥታ ኃይል በማደራጀት ረገድ ያደረገው ድጋፍ እጅግ በጣም ከፍተኛ መሆኑን ገልጸው የጸጥታ ኃይሉን አሰልጥኖ ማስመረቅ የአካባቢ ሰላም ማረጋገጥ እና የሕዝብ ሰላም መመለስ ስለሆነ ለመከላከያ ትልቅ ምስጋና አለንም ብለዋል። መከላከያ የሰራዊቱን ዝግጁነት ማረጋገጥ ለተልዕኮ ስኬት ከፍተኛ ሚና አለው ብሏል። በሌላ ዘገባ መከላከያ የሰራዊቱን ዝግጁነት በማረጋገጥ የሚሰጠን የትኛውንም ግዳጅ በድል አድራጊነት ለመፍጸም ተዘጋጅተናል ሲሉ በስድስተኛ እዝ በየደረጃው ያሉ አመራሮች ተናግሯል። የኮሩ ዋና አዛዥ ብርጋድ ጀነራል ሀብታሙ ምህረቴ ተራራው ክፍለ ጦር አደረጃጀቱን አስተካክሎ በመነሳት ባለፉት ሶስት ወራት ብቻ በተሰማራበት የግዳጅ ቀጠና ከ568 በላይ የሸኔን የሽብር ቡድን በመደምሰሱ እዙ ለ ክፍለ ጦሩ እውቅና መስጠቱንም ገልጿል። ክፍለ ጦሩ በውስብስብ ሁኔታዎች ሳይበገር ህዝብና መንግስት የሰጡትን ተልእኮች በውጤታማነትና በድል እየተወጣ የህብረተሰቡ ዘላቂ ሰላም እያረጋገጠ ይገኛል ያሉት ብርጋዴር ጄኔራል ሀብታሙ ምረት ክፍለ ጦሩ እስካሁን በተደረጉ ስምሪቶች የላቀ ውጤት ማስመዝገቡንና አስደናቂ ጉለቶች ወይም ገድሎች ማለት ነው መፈጸሙንም ተናግሯል። የክፍለ ጦሩ የሰራዊት አባላት ሞራላዊና ስነልቦናዊ ዝግጁነት የመገንባት የአህዶች ግዳጅ መፈጸም እና የማድረግ አቅሞች የማሳደግ በየደረጃው የሚገኙ አመራሮችን ዙሪያ መለስ የመምራት አቅም ማሳደግና ሙያተኞች በተመደቡ ዘርፍ ብቃታቸውን ወደ ላቀ ደረጃ ማሸጋገር የሚያስችል ስራ በስፋት እየተሰራ መሆኑ የገለጹት ከተራራው ክፍለ ጦር ሻምበል ተስፋይዳኝና መቶ አለቃ ዋሲውን አባይነህ ናቸው ብሏል። መከላከያ ዛሬም በትክክል ሶስት ሰዎች ተገድለዋል ሲል የአርሲ ዞን ሀገረ ስብከት ተናገረ። ተደጋጋሚ ግድያ እንደሚፈጸም በሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም ህዳር አንድ ቀን 2018 ዓ ምት በግብርና ስራ ላይ በተሰማሩበት ዳቆን ጨምሮ ምዕመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት ለቲክባ ኢትዮጵያ ገልጧል ብሏል ቲክቫ። አንድ የሀገረ ስብከቱ አመራር ለቲክባ ኢትዮጵያ በሰጡት ቃል ዛሬም በትክክል ሶስት ሰዎች ተገድለዋልም ነው ያሉት። ግድያው የተፈጸመው በዞኑ አስኮ ወረዳ መሆኑን አስረድተው፣ ማቹ አንደኛ ዲያቆን ዮብ እጅጉ፣ ሁለተኛ ጥላሁን ቦጌ ደመቀ፣ ሶስተኛ የ11 ዓመት ልጅ የሆነችው ጻድቃኔ ሰራዊት ይሰሙ ወይም ይስሙ የሚባሉ መሆናቸውንም በዝርዝር አስረድቷል። ሰዎቹ የተገደሉት ዛሬ ከጠዋት ሁለት ሰዓት ተኩል እንደሆነ፣ ግድያ የተፈጸመበት ቦታ ልዩ ስሙ ጠለታ ገብርኤል እንደሚባልም እኚሁ አካል ለቲክቫህ ኢትዮጵያ ተናግሯል ተብሏል። ወለቄ እየወቁ እያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉም ያስረዱ ሲሆን ግድያው የተፈጸሙት ወይም የፈጸሙት የታጠቁ ኃይሎች መሆናቸውንም ተናግሯል። ከጥቅምት ወረድ ጀምሮ ስንት ምዕመናን ተገደሉ ማለት ነው ተብሎ ለቀረብላቸው ጥያቄ በሰጡት ምላሽ የአገረ ስብከቱ አካል 33 ምዕመናን ተገድሏል ሲሉም ተናግሯል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልኡካን ቡድን ያጠናቀረውን የመጀመሪያ ዙር ሪፖርት ባቀረበበት በተመሳሳይ ቀን ነው። በዚህም ልኡካኑ በአራት ወረዳዎች አሰባሰብኩት ባለው ሪፖርት ግድያ መፈጸሙን ገልጦ በአርሱ ዞን ምዕመናን ላይ የተፈጸመውን አሰቃቂ ግድያ የፈጸሙት በኦሮሚያ እና አማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ስለመሆናቸው መረጃ አግኝተናል ብሏል። ይሁን እንጂ በጥቅምት 2018 ዓ ም ስለተፈጸመው ግድያ ምላሽ እንዲሰጡ ምንም እንኳን ቴክቫ ኢትዮጵያ ወደ ክልሉና ዞኑ አካላት ሙከራ አድርጎ ቀጥተኛ ምላሽ ለመስጠት ፈቃደኛ ባይሆኑም የአርሱ ዞን አስተዳዳሪ አቶ ኢብራሂም ከድር ግን በዞኑ ግድያ ተፈጸመ መባሉ ሐሰት ነው ሲሉ ለቢቢሲ በወቅቱ ገልጠው ነበር። ቴክቫ ኢትዮጵያ ስለ ጥቅምቱ ግድያ በወቅቱ ምላሽ የጠየቃቸው አንድ የክልሉ አካል ደግሞ አርሱ ምን አጥፍቶ ነው የሚጠቃው? ብለው ዝርዝር መረጃ ከመስጠት ተቆጥበው ነበር ብሏል። በሌላ በኩል ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ተኮር ብሔር ላይ ተኮር ያደረገ አይደለም ብሏል። ለዚሁ ሪፖርት አስተያየት እንዲሰጡ የአርሲ ዞን ሀገረ ስብከት አካልን የጠየቅን ሲሆን በጉዳዩ ተገርመው ዝርዝር አስተያየት ከመስጠት ግን ታቅቧል ብሏል። ቲክቫ ኢትዮጵያ